ድነና ጸድቀና መንግሥተ ሰማያት በእጃችን አስገብተና ከኢየሱስ አጠገብ ቆመና እያለ እንዴት ልናወራ እንችላለን? በመዳናችን እርግጠኝነት ካለ ለምን ይፈራሉ? ፍርሃት የሚኖረው እኮ እርግጠኝነት ስለሌለ ነው። ዘምሮ ዘምሮ ጾሞ ጾሞ ገዳና ተንከራቶ ተንከራቶ መጣም ሊኖር ይችላል። ኦርቶዶክሳዊ በቃ እንዲ አምነና ድነና የሚባል ታሪክ የለም ወገኖችን አንዴ ያመነ ለዘላለም ዳነ የሚል ትምህርት የለም ወገኖች። መከራውን እስከ መካፈል የሚደርሱ መሆኑን ምእመናን እንዳትረሱ። በሞቱ እስክንመስለው ድረስ አብረነው እንከተላለን ማለት ነው። በቸርነቱ ግን ጸንተ ባትኖር አንተ ደግሞ ትቆርጣለህ። ምን አይነት ሰው ያመንከው ሰው ትቆረጣለህ። የዛሬ ልምምጥ የሁል ጊዜ ልምምጥ አይደለም። የዛሬ አገልግሎት የሁል ጊዜ አገልግሎት ስላልሆነ ነው ጸንተህ ኑር የሚለው ለማመን ለመካዳችን ለመስጋት ለመውደቃችን ለመምጣት ለመቅረታችን፣ በረጌ ላይ ማን ዋስትና አለው? ክርስቲያኖች፣ ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም ክርስቲያኖች። ቢሆንልኝ በሚል ርዕስ እንማራለን። ሐዋርያው ቅዱስ ጳውሎስ ለፊልጵስዮስ ክርስቲያኖች በላከው መልእክት ላይ ምዕራፍ ሦስት ቁጥር አስር ላይ የምታገኙት ቃል ነው። እንዲህ ይላል ቅዱስ ጳውሎስ በዚህ መልእክቱ ላይ፣ አውቀው ዘንድ በእምነት ይልና በመከራው እንድካፈል በሞቱም እንድመስለው ይላል። ሁለተኛ ሦስተኛው ነጥብ ላይ ምን ይላል? ወደ ሙታንም ትንሣኤ ልደርስ ቢሆንልኝ ይላል። ልብ በሉ፣ ሦስት ነጥቦችን ነው የሚያነሳው። አንደኛው አውቀው ዘንድ በእምነት ይላል፣ ሁለተኛው በመከራው እንድካፈል በሞቱም እንድመስለው ይላል። ሁለተኛ ሦስተኛ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ። እችን እችል ነው ርዕስ ለማድረግ የፈለኩት የውላችሁ አውቀው ዘንድ በእምነት የሚለው ቃል ሃይማኖቱን ወይም እምነቱን ነው የሚያሳየው። ለዚህ ነው እምነትን የሚያስቀድመው ቅዱስ ጳውሎስ። ያለ እምነት እግዚአብሔርን ማወቅ ስለማይቻል፣ እግዚአብሔርን ማወቅ የሚቻለው ወደ እግዚአብሔር መድረስ የሚቻለው በእምነት ነው። ያለ ሰባኪስ እንዴት ይሰማሉ? ያለ መስማትስ እንዴት ያምናሉ? ብሏል። እግዚአብሔርን የምናውቀው በእምነቱ በኩል ነው ወገኖቼ። ለዚህ ነው አውቀው ዘንድ በእምነት ብሎ የሚያነሳው፣ እምነትን አስቀደመ ያልኳችሁ ለዚህ ነው። ሁለተኛ በመከራውም እንድካፈል በሞቱም እንድመስለው ብሎ ተጋድሎን ያነሳል። አያችሁ፣ ክርስቶስን የምመስለው መከራውን በመካፈል ነው ነው የሚለው ሐዋርያ። እዩ፣ በመከራው እንድካፈል በሞቱም እንድመስለው ነው የሚለው። በክርስትና ውስጥ ያሉ ተጋድሎዎች ክርስቲያኖች መልካም ስራዎች ናቸው። ለዚህ ነው እምነትን አስቀደምና መልካም ስራን ተጋድሎን ሲያስከትል ተመልከቱ። ክርስቲያን በእምነት ብቻ አይደለም የሚቆመው ከዚያም ከፍ ብሎ በተጋድሎ ጭምር፣ በመልካም ስራና በትሩፋት ነው የሚያጌጠው። ለዚህ ነው የመጀመሪያው ቃል በእምነት ሁለተኛው ቃል በመከራው በመካፈል በሞቱም በመምሰል የሚመጣ ተጋድሎ ነው። ክርስቲያኖች፣ ቅዱስ ዮሐንስ አፈወርቅ እቺን አንቀጽ ሲተረጉም ምን ይላል? በመልካም ስራዎች ጭምር እንጂ ወዳጄ ሆይ በእምነት ብቻ እንዳልሆነ አስተውል ይላል አያችሁ። የክርስትና ሃይማኖት የመዳናችን እውነት በማመናችን ብቻ ሳይሆን በመልካም ስራዎችም ጭምር ሲመሰክር እንደሆነ ተመልከት ነው የሚለው። በእምነት ብቻ እንዳልሆነ የምታውቀው አውቀው ዘንድ በእምነት ካለ በኋላ በመከራውም እንድካፍ ነው የሚለው አያችሁ። ክርስቲያን የሆንነው ወገኖቼ መከራውንም ጭምር እንድንካፈል ጭምር ነው። ይህ ለክርስቲያኖች ከእግዚአብሔር የሚሰጥ ስጦታ ነው። ለዚህ ነው ለነሱ ለጥፋታቸው፣ ለእናንተ ደግሞ የመዳናችሁ ማረጋገጫ መከራችሁ ነው የሚለው። ለዚህ ነው እዩ፣ ሁለት ነገሮችን ነገርኳችሁ። ቀዳሚው እምነት ነው፣ አውቀው ዘንድ በእምነት አለ። ሁለተኛው መልካም ስራ ነው። ስለዚህ ተጋር አስከተለን አስከተለ፣ በመከራው እንድካፈል በሞቱም እንድመስለው አለ። ክርስትናችን መከራውን እስከ መካፈል የሚደርስ መሆኑን ምዕመናን እንዳትረሱ። እዩ በሞቱ እስክንመስለው ድረስ አብረነው እንከተላለን ማለት ነው። በሞቱ ከመሰልነው በሌላ በሌላውማ እንዴት አንመስለውም ወገኖቼ? በጾሙ እንመስለዋለን፣ በዝምታው እንመስለዋለን፣ በንግግሩ እንመስለዋለን በጨዋነቱ እንመስለዋለን። በነከራው ከመሰል ነው፣ እንቅልፍ በማጣቱ ምን እንመስለዋለን፣ በመራቡ ምን እንመስለዋለን፣ በማጣቱ ምን እንመስለዋለን፣ በሌላ በሌላው ምን እንመስለዋለን ነው የሚለው ቅዱስ ጳውሎስ። ታዲያ ሦስተኛው ምንድነው ካላችሁ፣ ወይ ወደ ሙት ዓለም ትንሣኤ ልደርስ ቢሆንልኝ ይላል። ከሆነልኝማ፣ እግዚአብሔር ከፈቀደልኝማ ልቁል ካሰመረልኝማ፣ በትንሣኤ ደግሞ ከእርሱ ጋር ልኖር በሆነልኝ ነው የሚለው። እዩ፣ ቢሆንልኝ የሚለው በትንሣኤ አምኘው አለው፣ በመከራው ተካፍያ አለው፣ በሞቱ መስያ አለው። ይሄን ሁሉ ከሆነ በኋላ በሆነልኝ ብሎ ነው የሚመኘው። ልብ በለው፣ የክርስትና ማዕከል የሆነችውን ትንሣኤውን አምኗል። በጠበበው በር ለመግባት በተጋድሎ በርትቷል። እጅግ በሚደንቅ ሞቱ ልመስለው ፈልጋለሁ ብሏል። መስሎታል። ይሄን ሁሉ ካደረገ በኋላ ይሁን እንጂ፣ ትንሣኤውን አውቆ መከራውን ተካፍሎ በሞቱም መስሎት ሲያበቃ ይሁን እንጂ፣ ቅዱስ ጳውሎስ ይህንን ሁሉ ማድረግም ይላት በራሴ እንኳን አልተማመንም ነው ሚለው። ቢሆንልኝ የሚለው ቃው እስከዚህ የደረስኩ ቢሆንም በራሴ ገና አልተማመንም በራሴ ግን አልመካም፣ ባደረገልኝ በሆነልኝ ነው የሚለው። እንዲህ ያለው ሐዋርያ በመከራው የተካፈለ፣ ከልዋሪቆን እስከ ደማስቆ የተንከራተተ፣ የእግሩ ሽኮና እስኪነቀል ድረስ በእግሮ የገሰገሰ፣ ሌሊት እንቅልፍ በማጣት የኖረ፣ በረሃብ የጠወለገ፣ በበትር የተቀጠቀጠ፣ እንደ ጥራጊና ጉድፍ የተጠረገ፣ እንዲህ ያለው ሐዋርያ እርግጠኛ መሆን ካልቻለ፣ ይልቁንም በራሴ አልተማመንም ብሎ ቢሆንልኝ ካለ አንተ እኔ ሁላችን እንዴት እርግጠኛ ሆነን መናገር እንችላለን? እዩ። ይህ አረ እስከ ሦስተኛው ሰማይ እየተነጠቀ ነው፣ ግን በራሴ አልተማመንም ምት ቢሆንልኝ እያለ መማጸን ጀመረ። ይህ አረ ጌታችንን ቃል በቃል ያናገረ ነው። ለምን ታሳድደኛለህ የሚል ቃል በጆሮ የሰማ ነው። ግን በራሴ ያለተማመንም ቢሆንልኝ እያለ መመኘት ጀመረ። እስከዚህ ደርሶ። አዎ ታዲያ ማነው እርግጠኛ የሚሆነው? ይውላችሁ አንዳንዶች ይህንን ትምህርት እንድንማር ያስገደደን ስናምን ብቻ ለመዳናችን እርግጠኞች ነን የሚሉ ስለሰማ ነው ዳግመኛ ያመነ ሰው በየትኛውም ድካም እንኳን ቢገኝ አይኮነንም እያሉ አስተማሪዎች ስለመጡ ደግሞስ አንድ ያምኖ የዳነ ለዘላለም የዳነ ነው ምንም ኃጢአት ቢሰራ አይኮነንም እያሉን የሚያስተምሩ ሰዎች ስለገጠሙን ነው እዩት በትንሣኤው አምናለሁ በመከራው እካፈላለሁ በሞቱ መስያለሁ ይህን ያክል እንኳን ቢሆንልኝ ወደ ሙታን ትንሣኤ ደርሼ ቢያድንኝ በሆነልኝ ነው የሚለው ይህን ሐዋርያ ተመልከቱት እስከዚህ ደርሶ በራሱ መተማመን ካልቻለ ማን ነው ስለ መዳኑ እርግጠኛ የሚሆነው እንዲህ ያለው ሐዋርያ ደፍሮ በእርግጠኝነት ካልተናገረ? እኛማ እንዴት ደፍረ ልንናገር እንችላለን። ለዚህ ነው ሐዋርያው በሌላ መልእክቱ ምን ይላል? በአንደኛ ቆሮንጦስ መልእክት ምዕራፍ 9 ቁጥር 24 ላይ ለሌሎች ከሰበኩ በኋላ እኔ ደግሞ የተጣልኩ እንዳልኮ ሥጋዬን እየጎሰም አስገዛዋለሁ ይለና፣ እንዲህ ተንከራቶ፣ እንዲህ በጾም ታጥቆ፣ እንዲህ ተጋድሎ መከራውን ተካፍሎ ሊጣል እንደሚችል ያውቃል ሐዋርያው። መጣል አለ። ለሌሎች ከሰበኩ በኋላ እንዳልጣል እኮ ነው የሚለው ሐዋርያው። ስለ መጣሉ ካወቀ እኔ እና እናንተ እንዴት እርግጠኞች ሆነን አንጣልም፣ አንኮነንም እንላለን? መጣል ማለት ምን ማለት ነው? ክርስቲያኖች፣ አንዲት ቃል አንብብላችሁ። ዕብራውያን ምዕራፍ 6 ቁጥር 6 እስከ 8 ላይ እንዲህ ይላል እሾህና ኩርንችት ብታወጣ ይላል የተጣለች ናት ይልና ለመረገምም ትቀርባለች መጨረሻ መቃጠል ነው። ይላል። መጣል ምንድነው ካላችሁ መረገም ነው። ለሌሎች ከሰበኩ በኋላ ተጣልኩ ሲል እምጣል እንዳልሆን ሲል እንዳረገም አያችሁ ሰምቶ ሰምቶ ቀድሶ ቀድሶ ቃለ እግዚአብሔር ሰምቶ ሰምቶ አጨብጭቦ አጨብጭቦ እልል ብሎ እልል ብሎ ዘምሮ ዘምሮ ጾሞ ጾሞ ገዳማ ተንከራቶ ተንከራቶ መጣም ሊኖር ይችላል። ኦርቶዶክስ ኦርቶዶክሳዊ እንዳልጣል የሚለው ይሄ ነው። አሳዝን እዚህ ከደረሰ በኋላ እሱ ስለመጣሉ ካመለጠ እኛ እንዴት ነው እርግጠኞች የምንሆነው ወገኖች? መጣም መጣ ይሄው ለመረገም ትቀርባለች መጨረሻዋም መቃጠል ነው ነው የሚለው አያችሁ። አንድ መሐንዲስ ትልቅ ህንጻ ሰርቶ እስከ ፍጻሜው አድርሶ ይህ መሐንዲስ ያነጸውና የገነባው ህንጻ ጫፉ ላይ ቢቆም እንኳን መጠንቀቅ አይቀሬ ነው ወገኖች። ጫፍ ላይ ብትቆም እንኳ በብርቱ ተዳሉና፣ ትሩፋት ብንኖር እንኳ በጥንቃቄ ነው እንጂ የምንኖረው። ድነና ጸድቀና፣ መንግሥተ ሰማያት በእጃችን አስገብተና፣ ከኢየሱስ አጠገብ ቆመና እንዴት ልናወራ እንችላለን? መጽሐፍ ቅዱስ የሚያዘን ምንድን ነው? እነርሱ ካለማመን የተነሳ ተሰበሩ። አንተም ከእምነት የተነሳ ቆመሃል ይልናት ፍራ እንጂ የትዕቢትን ነገር አታስብ ይላል መጽሐፍ ቅዱስ አምናሃር። እንግዲያውስ ፍራ የሁላችሁ ቅዱስ ጳውሎስ ቢሆንልኝ የሚለው ፍርሃት ስላለበት ነው። እንዴት በድፍረት እንደሚናገሩ ስሟቸው። መጽሐፍ ቅዱስ ባጠገባቸው እንኳን ያለፈማ አይመስላቸው። ፍርሃት ሳይሆን ፉከራ የሞላቸው ብዙ ሰዎች ሰምታችሁ አታውቁ? እነሱ አይሁድን ነው ካለማመን የተነሳ ተሰበሩ። አንተ አሕዛባዊነ በእምነት የተነሳ ቆመሃል መልካም ይልና፣ ፍራ ነው የሚለው። ወገኖቼ፣ በመዳናችን እርግጠኝነት ካለ ለምን ይፈራሉ? ፍርሃት የሚኖረው እኮ እርግጠኝነት ስለሌለ ነው። እርግጠኝነት በሌለበት ፉከራ ምንድን ነው? ይሄው መጽሐፍ ቅዱስ ነው የሚለው ፍርሃት እንጂ ፉከራ አያስተምረንም። ሥራ እንጂ የትዕቢትን ነገር አታስብ ካለ በኋላ ሮሜ ምዕራፍ 11 ነው ይህንም ይለን በቸርነቱ ግን ጸንተ ባትኖር አንተ ደግሞ ትቆረጣለህ ነው የሚለው። አያችሁ፣ የቅጽበት ማመናችን፣ የጥቂት ጊዜ መመላለሳችን፣ የአንድ ዘመን ትጋታችን አይደለም፣ ጸንተን መኖራችን ነው ማያስቆርጠን። ለምንድን ነው ቅዱስ ጳውሎስ ቢሆንልኝ ያለው ካላችሁ ወይ ስለ ጽናቱ እንዴት እርግጠኛ መሆን ይችላል? ቢቆረጥስ? ለዚህ ኮነ ወደ ሙታንም ትንሣኤ ልደርስ ቢሆንልኝ የሚለው አያቸው። በቸርነቱ ግን ጸንተህ ባትኖር አንተ ደግሞ ትቆረጣለህ። ምን አይነት ሰው ያመንከው ሰው ትቆረጣለህ። በቃ አንዴ አምነናል ድነናል የሚባል ታሪክ የለም ወገኖች። አንዴ ያመነ ለዘላለም ዳነ የሚል ትምህርት የለም ወገኖች። ይኸው ትቆረጣለን የሚለው ከማመን የተነሳ ቆመሃል፣ መልካም ግንስ ጸንተ ካልወርቅ አንተ ምን ትሆናለህ? ትቆረጣለህ። ለዚህ እኮ ነው ቅዱስ ጳውሎስ የቆመ የሚመስለው ማንም ቢኖር እርሱ እንዳይወድቅ ምን ይበል፣ ይጠንቀቅ እንዳይወድቅ እኮ ነው ቢሆንልኝ የሚለው ክርስቲያኖች። የዛሬ ጽናት የሁል ጊዜ ጽናት አደለም። የዛሬ ትጋት የሁል ጊዜ ትጋት አደለም። የዛሬ ልምምጥ የሁል ጊዜ ልምምጥ አደለም። የዛሬ አገልግሎት የሁል ጊዜ አገልግሎት ስላልሆነ ነው ጸንተ ኑር የሚለው ለዚህ ነው። ቢሆንልኝ የሚለው ባይጸናስ እንደ ቆመ ባይቀርስ ቢወድቅስ። ለዚህ ነው በእምነት አውቄ አለሁ፣ በመከራ ተካፍያለሁ፣ በሞቱ እመስላለሁ፣ ይህ ሁሉ ሆኖ ግን ወደ ሙታን ትንሣኤ ልደርስ እመኛለሁ ነው የሚለው ተስፋ አለን፣ ያድነናል። ግንስ እንዴት እርግጠኝነት መጨቅመሆን ይቻላል? ለዚህ ነው መጽሐፍ ቅዱሳችን ከወገናችንም ያሉት ደግሞ ፍሬዲሶች ሆነው እንዳይቀሩ ይመስክርላቸው ነው የሚለው ። ከወገናችንም ያሉት ማለት ካመኑት፣ ከተጠመቁት፣ ከቆረቡት። ከወገናችንም ያሉት ደግሞ ፍሬዲሶች ሆነው እንዳይቀሩ አየ አምነ ተጠምቀ ይመስክርላችሁ ነው። ፍሬ ቢስ መሆን እኮ ተሰብስቦ ፍሬ ቢስ መሆን፣ ዘምሮ ፍሬ ቢስ መሆን አያሳዝነው? እንዲህ ምንጣፍ ላይ ተኝተን ፍሬ ቢስ መሆን አያሳዝነው? እንዲህ ለአባችሁ እስክንጠፈጠፍ ለዚህ አገልግሎት ተግታችሁ ፍሬ ቢስ መሆን አያሳዝነው? ቀድሰን ቀድሰን ፍሬ ቢስ መሆን አያሳዝነው? ለአርባ ለሃምሳ ለስልሳ ዓመታት ጾመን ጾመን ፍሬ ቢስ መሆን አያሳዝነው? እስከ ሶስተኛው ሰማይ ተነጥቆ ፍሬቢስ ሞሆነ አሳዝነ ዋናው ጉዳያችን ክርስቲያኖች የመዳናችን የዘላለም ህይወት ጉዳያችን ነው እሱ ደግሞ የሚፈጸመው በጽናታችን ምክንያት ነው ለዚህ ነው በቸርነቱ ግን ጸንተባት ነው አንተ ደግሞ ትቆረጣል ታዲያ እንዴት ነው እርግጠኝነት የሚኖረው ታዲያ እንዴት ነው አንዴ ዳነ ለዘላለም ዳነ ካመንን እርግጠኞች ነ አማኝ ስለሆንን በየትኛውም ድካም እንኳን ብንገኝ አንኮነንም የሚሉ ቢሆንልኝ ነው የሚለው። አያችሁ፣ አንድ የእግዚአብሔር ቃል ላንብብላችሁ። ዕብራውያን ምዕራፍ ስድስት ነው። አንድ ጊዜ ብርሃን የበራላቸውን ሰማያዊ ስጦታ የቀመሱትን የመንፈስ ቅዱስ ተካፋይ የሆኑትን መልካሙን የእግዚአብሔርን ቃል ሊመጣ ያለውንም የዓለም ኃይል የቀመሱትን ኋላም የካዱትን እነሱን ለንስሓ ማምጣት ከባድ ነው። እዩዋቸው፣ እንዴት ባሉ ጸጋ እንደተሞሉ የእግዚአብሔር የብርሃኑ ጸጋ በርቶላቸዋል። ሰማያዊ ሰማያዊን ስጦታ ቀምሰዋል። የመንፈስ ቅዱስ ተካፋይ ሆነዋል። የእግዚአብሔርን ቃል ሰምተ፣ ግን ምን ያደርጋል። ቃዲስ አምነህ አምነህ ብትከደ ውስጥ ለነገር ስ ምን ዋስትና አለህ? ለነገር ኮ ምንም ዋስትና የለንም፣ ለማገር ለመካዳችን፣ ለመጽናት፣ ለመውደቃችን፣ ለመምጣት፣ ለመቅረታችን በነገ ላይ ማን ዋስትና ያለው ክርስቲያኖች? ማንም ዋስትና የለው። ለዚህ ነው እኮ ፈዋሾች የነበሩነ ይሁዳ ክደው መጨረሻቸው ያላማረው። ታዲያ ማነው እርግጠኝ እኒህን ያክል ጸጋ ስጦታ የተቀበሉት ከካዱት፣ አንዱንም የጸጋ ስጦታ የማናሟላ እኛማ ምንኛ እርግጠኞች እንሆናለን? ጸጋችንን እንደያዝን መቆየታችንን እንደምን እርግጠኞች መሆን እንችላለን ክርስቲያኖች? በጸጋችን መጽናታችን በተሰጠን ስጦታችን መቆየታችንን ምን ያህል ድጠኞች እንሆናለን? ለዚህ ነው ወደ ሙታን ትንሣኤ ልደርስ ቢሆንልኝ የሚለው ቢሆንልኝ የሚለው ይኸውላችሁ፣ የኔና የእናንተን መዳን የሚወስነው ማመናችን ብቻ አይደለም ወገኖቼ፣ ይልቁንም በማመናችን መጽናታችን፣ በተጋሏችን መጽናታችን ላይ ነው መጽሐፍ ቅዱስ የሚያተኩረው አምራር ለቃድና አመንኩ በቃ ዳው የሚባል ታሪክ አይደለም። የሚነግረን እንዲህ ነው የሚለን መጽሐፍ ቅዱሳችን እስከ መጨረሻው የሚጸና እርሶ ይድና ነው የሚለው። አያችሁ፣ መዳናችንን የሚወስነው ጽናታችን ነው ያልኳችሁ ከዚህ የእግዚአብሔር ቃል በመነሳት ነው። እዩ እስከ መጨረሻው የሚጸና እርሶ ይድናል የሚለን። ለዚህ ነው እስከ መጨረሻው በመጽናት የሚገኝ ከሆነ መዳ ከዚህ ወዲህ መሆን እንችላለን። ጽናት እኮ ቅጽበት አይደለም ሂደት ነው። ክርስቲያኖች እስከ መጨረሻው የሚጸና ከሆነ የሚድነው መዳናችን በጽናታችን ከሆነ የሚወሰነው ከመጨረሻው ወዲህ ማነው እርግጠኛ መሆን የሚችለው? ይሄ ነው ጥያቄው። ሴንት ሲፕሪያን ቅዱስ ቆጵያኖስ የሚባል ይህንን ቃል አንስቶ ሲተረጉም ምን ይላል? እስከ መጨረሻው የሚጸና እርሱ ይድናል ተብሎ አለና፣ ስለዚህ ስለዚህ ከፍጻሜው በፊት ያለ ማናቸውም ነገር አለ። ከሙታን ትንሣኤ በፊት በፍርድ ቀን ጌታችን ጋር ከመቆም በፊት ያለ ማናቸውም ነገር መዘመሩ፣ መቀደሱ፣ ቃል እግዚአብሔር መስማቱ፣ ንስሐ መግባቱ፣ መቁረቡ፣ ገዳም መሄዱ፣ የትኛው ማናቸውም ነገር ይላል ወደ መዳን ፍጻሜና ጫፍ የምንወጣጣበት ወጣጣበት መሰላልና ደረጃ ብቻ ነው እንጂ የመውጣትን ሙሉ ውጤት ያገኘንበት ከጫፍ የደረስንበት የመጨረሻው ነጥብ አይደለም ይላል። የመውጣታችን መሰላሉ ላይ የመውጣታችን ደረጃው ላይ የመመላለሳችን እንጂ የመውጣታችንን ሙሉ ውጤት ያገኘንበትና ከጫፍ የደረስንበት የመጨረሻው ነጥብ አይደለም ይላል። አያችሁ። ስለዚህ ከመጨረሻው ቀን በፊት ማንም ሰው ያለው ጸድቅ ያለው አጠገቡ ተቀምጭ ያለው እስከ መጨረሻው ይሄን ይላችሁ። እንደውም ታላቁ ሰባኪ፣ የብዙ መንፈሳዊት መጻሕፍት ደራሲ፣ መናኝና በትርምት የኖሩት ሺ ወደ አመን ይላሉ ሳልቬሽን ኢዝ ዘ ስቶሪ ኦፍ ዘ ሆል ላይፍ ይል መዳን የህይወታችን ሙሉ ታሪክ ውጤት ነው ነው የሚሉ ታያችሁ። ይህ የምንሰበሰበው ምን ለመዳናችን ሙሉ ውጤት ነው እንጂ ባንድ ቀን ተነስቶ እንዲህ ወኛለው ስራ ለሚሆነው አይደለም። እንደውም ሌላ ልቅ ምን ይላ ድህነት ይላል። ከልደት እስከ ነፍስ እቅታ ድረስ በትጋት ጠብቀው የሚቀበሉት ድህነታችንን ለመፈጸም ወደ ዘላለማ የት በሚወስደው መንገድ እለት ዕለት መመላለስ ይል እለት ዕለት ነው አያቸው ከልደት እስከ ነፍስ እቅታ ታዲያ ማነው እርግጠኛ መሆን የሚችለው? ያመንበት ቅጽበት መዳናችንን የፈጸምንበት ቅጽበት አይደለም። ክርስቲያኖች ሮሜ 13፥11 ላይ ካመንበት ጊዜ ይልቅ መዳናችን ወደ እኛ ቀርቧል። ሊልላ ሁላችሁ ካመንበት ጊዜ ይልቅንያ ነው ይሁ ከማመናችን ጊዜ ነው። ባመንበት ቅጽበት እኛ ድነናል ጸድቀናል ብለን ማለፈልፈው ማንፎከም ማመን ልብ ብላችሁ ስሙኝ። ይችል ማመን መጀመሪያ እንጂ መጨረሻ አይደለም። ማመን መሰረት እንጂ መደምደም አይደለም። ማመን መነሻ እንጂ መፈጸም አይደለም። ለዚህ ነው አውቀው ዘንድ በእምነት በመከራው እንድካፈል በሞቱም እንድመስለው። አያችሁ መተከል ብቻ አይደለም እና ምን ያስፈልጋል እዩ አንድ ችግኝ ውሃ ማጠጣ፣ አንድ ችግኝ ከንፋስ ከአረም መጠበቅ፣ አንድ ችግኝ ከንፋስ መከላከል እንደሚያስፈልግ፣ ልክ እንዲሁ በማመን ብቻ ሳይሆን አረምን እንደመንቀል፣ በንስሓ በመመላለስ ውሃ እንደማጠጣት፣ ቃል እግዚአብሔርን እንደማጠጣ፣ እንደመጠበቅ እገዛ እንደ ማድረግ በእነዚህ ሁሉ ነው እንጂ ችግኙ እንደተተከላ አይበቅልም፣ ወገኖቼ።